ሰላም ዲናችሁ የቻናል ቤተሰቦች፣ ዛሬም እንደተለመደው በሌላ አዲስ ቪዲዮ ተመልሻለሁ። በዛሬው ቪዲዮ እንዲህ አድርገን ያበደ ኢንትሮ እንደምሰራ አሳያችኋለሁ ማለት ነው። ወደ ቪዲዮ ከግባታችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናላችን ሰብስክራይብ ማድረግ መቀላቀላችሁን አትርሱ። እንዲሁም ይህንም ቪዲዮ ከወዳችሁት ላይክ ማድረጋችሁ እንዳትረሱ። ወደ ቪዲዮ ስንገባ የሚያስፈልጉን አፕሊኬሽኖች የመጀመሪያው እንደምታዩት ፒክስ ላይቫ ይባላል። ከጉግል ፕሌይ ላይ ዳውንሎድ ማድረግ ትችላላችሁ። ከስር የምታወርዱበትን ሊንክ አስቀምጥላችኋለሁ። ሁለተኛው ደግሞ ከአይን ማስተር ይባላል። እሱም ፕሌይ ስቶር ላይ አለ፣ ግን ዋተር ማርክ ስለሚኖረው ዋተር ማርክ የሌለውን ቴሌግራም ቻናል ላይ እለቅላችኋለሁ። የቴሌግራም ቻናል ሊንክ ከስር ዲስክሪፕሽን ላይ ታገኙታላችሁ። እና የመጨረሻው ቢት ሲንክ የሚባል ምርጥ አፕሊኬሽን ነው። ይህንንም ከፕሌይ ስቶር ላይ ታወርዱታላችሁ ማለት ነው። ስለዚህ ወደ ኤዲቲንግ እንገባለን። ወደ ስቴፑ ስንገባ በመጀመሪያ ፒክስል ላብ እንከፍታለን። ከዛም ሱን ከከፈታችሁ በኋላ ሌሎቹን ስቴፖችን የማድርጋቸውን ተከትላችሁ ማድረግ ትችላላችሁ ማለት ነው። ቪዲዮን እስከ መጨረሻው ካያችሁት ምርጥ ኢንትሮ እንደምትሰሩ አልጠራጠርም። እስከ ቪዲዮ መጨረሻ ተከታተሉት። መሀል መሀል ላይ ድምፅ በሚያስፈልግበት ጊዜ ላይ የገባውኝ አብራራላችኋለሁ ማለት ነው። ቪዲዮን እስከ መጨረሻው ተከታተሉት። እንደምትወዱት ተስፋ አድርጋለሁ። ይህንም ቪዲዮ ከወዳችሁት ላይክ ማድረጋችሁን እንዳትረሱ እዚህ ጋር ቻናሎቹ ላይ የምትሰሯቸውን ስራዎች በተከታታይ ታስገባላችሁ ማለት ነው። ከዛም የቻናላችሁን ስም በቀጣይ ደግሞ የቻናላችሁን ሎጎ አስገብታችሁ ሴቭ ታደርጋላችሁ ማለት ነው። እኔ እንደማደርገው አሁን የቻናል ላይ የምሰራቸውን ስራዎችን በተከታታይ አስገባለሁ ማለት ነው። ባክግራውንድ ላይም ግሪን የተጠቀምኩት መጨረሻ ላይ እንዲጠፋልኝ ነው ማለት ነው። አሁን ፒክስል ላብ ላይ የጀመርናቸውን ነገሮችን ሙሉ በሙሉ ጨርሰናል። እንደምታዩት ሎጎዬን፣ ስሜን፣ የምሰራቸውን ስራዎችን ሁሉ በአጠቃላይ አስገብቼ ጨርሻለሁ። ስለዚህ ከፒክስል ላብ ወጣለሁ ማለት ነው። ከፒክስል ላብ ከወጣችሁ በኋላ በቀጣይ የምትከፍቱት አፕሊኬሽን ቢትሲንክ ይባላል። ወደ እሱ አፕሊኬሽን ደግሞ እንገባለን ማለት ነው። ወደ አፕሊኬሽኑ ሲገቡ እንደዚህ ይመጣላቸዋል። እንደምታዩት የፕላስ ምልክት አለ ማለት ነው። እሱን የፕላስ ምልክት ጫኑና ወደ ጎን ወይም የምስል የፒክቸር ምልክት ወዳለበት ጋር ትወዝዱታላችሁ ማለት ነው። ከዛም መጀመሪያ ፒክስል ላብ ላይ የሰራቸኋቸውን ትመርጣላችሁ ማለት ነው። ፒክስል ላብ ላይ ኤዲት ያደረጋችሁን ሁሉንም ቪዲዮች፣ ፎቶችን ማርክ አድርጋችሁ አድ ታደረጉታላችሁ ማለት ነው። ፒክቸሮቹን አድ ካደረጋችሁ በኋላ እንደምታዩት ቲክቶክ ሳይዝ ነበረ። እሱን ወደ ዩቲዩብ ሳይዝ ትቀይሩት አላችሁ። ከዛም እንደምታዩት ከስር የተለያዩ ኢፌክቶች አሉ ማለት ነው። ትራንዚሽን ኢፌክቶች ናቸው። የተለያዩ ዘፈኖች ናቸው። ይሄ አፕሊኬሽን የሚጠቅማችሁ የተለያዩ ዘፈኖችን ከስር አሉ። ለምሳሌ እነሱን ስንለቁ በቢታቸው መሰረት ትራንዚሽኑን አሬንጅ ያደርግላችኋል ማለት ነው። የራሳችሁን ሙዚቅ አድ ማድረግ ከፈለጋችሁ እላይ ጋር የሙዚቅ ምልክቷን ነክታችሁ የፈለጋችሁትን ሙዚቅ አድ ብታደርጉ ያንን ሙዚቅ ቢቱን ፕሮሰስ አድርጎ ከዛ ሙዚቅ ጋር የሚሄድ ትራንዚሽን ኢፌክት ይሰራላችኋል ማለት ነው። እንደዚህ አድርጋችሁ በቀላሉ መስራት ይችላላችሁ። እኔም ከዚህ በፊት የሰራኋቸውን አፕሊኬሽኖችን ከዚህ በፊት የሰራኋቸውን ኢንትሮችን በዚህ ነው የሰራሁት። እንደዚህ አድርጋችሁ በቀላሉ የተለያዩ ትራንዚሽኖችን በዚህ አፕሊኬሽን መስራት ይችላላችሁ ማለት ነው። ስለዚህ እኔ የተመቸኝን ምርት እና ሴብ ብለዋል ማለት ነው። እንደምታዩት ይሄኛው ኢፌክት በጣም ምርጥ አርጓምቶልኛል ስለዚህ፣ ሴቭ ብሏለሁ ማለት ነው። ሴቭ ካላችሁት በኋላ ከዚህ አፕሊኬሽን ትወጡና ካይን ማስተርን ትከፍታላችሁ ማለት ነው። ካይን ማስተርን ከከፈታችሁ በኋላ